ጤና ይስጥልኝ የተወዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች፣ እንደምን አላችሁ? ሰላምታችን በያላችሁበት ይድረስ። እነሆ የእለቱን አዳዲስና ወቅታዊ መረጃዎችን አዘጋጅተናል፣ ወደ እናንተ ማድረስ ጀምረናል። ከኢትዮ ኒውስ መረጃዎች ጋር አብራችን ትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን እነግራችኋለሁ። የአገዛዙ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በየብስም ሆነ በባህር የሚቃጡ ትንኮሳዎችን የሚመክስ ስርዓት ላለፉት ሰባት ዓመታት ከራሳቸው ሀገር ታጣቂዎች ጋር ያልተቋረጠ ጦርነት እየመሩ የሚገኙት ፊልድ ማርሻሉም በየትኛውም ሁኔታ የሚቃጡ ትንኮሳዎች ለመመከት መዘጋጀታቸውን ወቁልኝ ሲሉ ተደምጠዋል። በዝርዝር እናያለን። ዓለም አቀፉ የጋዜጠኞች ተከላካይ ቡድን ሲፒጄ እና አምነስቲ ኢንተርናሽናል የኢትዮጵያ መንግስት ባለስልጣናት የኢትዮጵያ ኢንሳይደር ዋና አዘጋጅ ተስፋለም ወልደየስን በአስቸኳይና ያለምንም ቅድመ ሁኔታ እንዲፈቱ ጠይቀዋል። ያገዛዙ የአዲስ አበባ ከተማ የይግባኝ ሰሚ ፍርድ ቤት በትላንትናው ዕለት የኢትዮጵያ ኢንሳይደር የበይነ መረብ ጣቢያ ዋና አዘጋጅ ተስፋለም ወልደየስን የዋስትና መብትን አጽንቷል፣ ግን አልተለቀቀም ነው የተባለው። በዝርዝር እናያለን። በአማራ ክልል ደቡብ ወሎ ዞን በሀይቅ ጃሪ የስደተኞች ጣቢያ የሚገኙ የሀገር ውስጥ ተፈናቃዮች ባለፉት ስድስት ቀናት ምንም አይነት ሕክምና ባለማግኘታቸው ህሙማን በከፍተኛ ችግር ውስጥ መሆናቸው ሰምቷል። ባለፉት አምስት ዓመታት በዩኒሴፍ አማካኝነት በመጠለያ አገልግሎት ይሰጥ የነበረው ክሊኒክን በጀት እጥረት ምክንያት ስራውን አቋርጧል ተብሏል። የቁሳቁስም ሆነ አጠቃላይ የህይወት አድን እንቅስቃሴ በተፋዘዘበት በዚህ ጣቢያ ውስጥ የሚገኙ የአማራ ክልል ተፈናቃዮች አሁን ላይ ሳስኪ ሁኔታ ላይ ተገኝተናል ብሏል። በዝርዝር ና በኢትዮጵያ በኤምፖክስ የተያዙ ሰዎች ቁጥር 18 ደርሷል ተባለ የጤና ጥበቃ ሚኒስቴር በዝንጀሮ ፈንጣጣ ወይም ኤምፖክስ የተያዙ ሰዎች ቁጥር 18 መድረሱን ነው ቁልይ ብሏል ጤና ጥበቃ ሚኒስቴር ከኢትዮጵያ ህብረተሰብ ጤና ኢንስቲትዩት ጋር በመሆን በወጡት መግለጫ ነው ይህን ያሉት ዝርዝር ይዘናል ተመልካቾቻችን ወደ ዝርዝሩ አልፋለሁ አብራችሁ ይቆዩ? የአገዛዙ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በየብስም ሆነ በባህር የሚቃጡትን ኮሳዎችን የሚመክስ ሰራዊት ገንብተናል ሲሉ ተናገሩ። ላለፉት ሰባት ዓመታት ከራሳቸው ሀገር ታጣቂዎች ጋር ደም አፋሳሽ ያልተቋረጠ ጦርነትን እየመሩ የሚገኙት ብርሃኑ ጁላ በየትኛውም ሁኔታ የሚቃጥ ትንኩሳዎች ለመመከት መዘጋጀታቸውን ለፓርላማ ሲናገሩ ተደምጠዋል። ኤታማጆር ሹም በፓርላማ ቀርቦ የአስር ወራት እቅድ አፈጻጽማቸውን ለውጭ ግንኙነትና የሰላም ጉዳይ ቋሚ ኮሚቴ ሲያስረዱ የሚመሩት ሰራዊት የምስራቅ አፍሪካ ቀጠናን ሰላም እና ደህንነት በዘላቂነት ለማረጋገጥ የሚሰራ ነው ሲሉ አሞካሽተዋል። የባርበር አግንተን ከቀጠናው ሀገራት ጋር ለመስራት ያላሳለሰ? ጥረት እያደረግን ነው ያሉት ፊልድ ማርሻል ብርሃኑ ጁላ በአሁኑ ወቅት በብስም ሆነ በባህር የሚቃጡ ትንኮሳዎችን የሚመክት ሰራዊት ገንብተናል ሲሉ ለአገዛዙ ፓርላማ አስታውቀዋል። ምስራቅ አፍሪካ የባህር ኢሹ ብቻ አንስተን የምናየው አይደለም። አጠቃላይ ነው መነሳት ያለበት። ስለ ደህንነት የተነሳ በየብስም በባህርም ቀጠናው የተረበሸ ነው። ይህን ቀጠና ደህንነት በባህርም በየብስም ለማረጋጋት እኛ ተባብረን ለመስራት ዝግጁ ነን። ይህን እያደረግን እያለን ግን እኛ ወደ ባህሩ እንዳንጠጋ የሚፈልጉ ሀይሎች አሉ። የፓርላማ ቋሚ ኮሚቴ በኩሉ በመከላከያ ሰራዊት ውስጥ ሰላምን ለማስፈንና ሀገርን ለማረጋጋት የሚያሳየው ቁርጠኝነት የሚበረታታ ነው ማለት ፊልድ ማርሻል ብርሃኑ ጁላ በራሳቸው ወገን ላይ ሲያደርጉት የቆዩትን እና እያደርጉት የሚገኘውን ጦርነትና ጦርነትና ጭፍጨፋ እውቅና ማበረታቻ ችሮታል። የአገዛዙ ፓርላማ አሁን ላይ በአማራና በኦሮሚያ ክልል ያለውን ጦርነት ጥቃቅን ግጭት በሚል ዝቅ አድርጎ ከተመለከተና ከገለጸ በኋላ በክልሎች የሚታዩ እነዚህ ጥቃቅን ግጭቶች እንዲፈቱ መከላከያ ሰራዊቱ በትኩረት ይሰራልም ብሏል። የአገዛዙ ፓርላማ እንደገለጸው ሀገሪቱ ጥቃቅን ግጭቶች ተብሎ የሚገለጽ ችግር ብቻ ከሆነ ያለው ለምን በመደ ኛ ህግ ማስከበር በፖሊስ ብቻ አይሰራም የሚለው ህግን አልመለሰም። ታዲያ የአገዛዙ መከላከያ ተቋም ባለፉት አስር ወራት የዕቅድ አፈጻጸም ሪፖርት ባደረገበት ወቅት ከ54 ሺህ በላይ የሚሆኑ የአገር ውስጥ ተዋጊ ኃይሎች በሰላም ተቀብዬ የተለያዩ ስልጠናዎች ሰጥቼ ወደ ማህበረሰቡ ቀላቅያቸዋለሁ ሲል ማስታውቋም ፊልድ ማርሻል ብርሃኑ ጁላ መከላከያ ወደ ዋና ተልዕኮ እንዲመለስ ለማድረግ ክልሎች በራሳቸው አቅም ሰላማቸው እንዲያረጋግጡ እየሰራ ነው ማለት አሁን ላይ መከላከያ ሰራዊቱም ከዋና ተልዕኮ ወጥቶ ከራሱ ዜጎች ጋር ውጊያ ላይ መሆኑን አረጋግጠዋል። ተካክለን ክልሎች የራሳቸው ጸጥታ ራሳቸው እንዲመሩት ወደ ማድረግ እየተሸጋገር ነው። ትንሽ ከነሱ አቅም በላይ የሆነ ሲመጣ ወደ ዛ ስራ ገብተናል። በከፍተኛ ደረጃ ደግሞ ጠላት አዳክመናል። ክልሎች እየተጠናከሩ ነው። የራሳቸው የጸጥታ ኃይል እያጠናከሩ ነው። ብርሃኑ ጁላ ታዲያ ተቋማቸው ያለፉት አስር ወራትን አፈጻጽም ሲያሳውቁም በአማራ ክልል ባወጁት ጦርነት ያለቁ ወታደሮችን ከርተው ወደ ፋኑ የተቀላቀሉትን እንዲሁም የወደመና የተማረከ የጦር መሳሪያቸውን በተመለከተ ግዲ ያሉት ነገር ስለመኖሩ አልታወቀም። ባለፉት ዓመታት ጦርነት የከፈቱባቸው የገዛ አገራቸው ዜጎችን አከርካሪያቸውን ሰበር ናቸው፣ ለቀማላይነን በየሸለቆ ከመሽሎክሎክ ያለፈ ስጋት በማይሆንበት ደረጃ ላይ ደርሰዋል ወዘተ እያሉም የሚያጣጥሏቸው ኃይሎች ጋር የሚያደርጉትን ጦርነት በቀጠሉበት በዚህ ወቅት ብርሃኑ ጁላ ግን የቀጠናው ሰላም የሚያስከብር ጦር ገንብተናል ሲሉ መናገራቸውም ተደምጧል። በየብስም በባህርም የሚቃጡ ትንኮሳዎች ለመመከስ ዝግጁ ነን የሚሉት ብርሃኑ ጁላ በየትኛው ባህር ከማን ጋር የሚቃጣ ትንኮሳ ለማለት እንደፈለጉ ለፓርላማ አልተናገሩም። የአገዛዙ ጄኔራል ብርሃኑ ጁላና አጠቃላይ ሰራዊታቸው በራሳቸው ዜጎች ላይ ላለፉት ሰባት ዓመታት ከፍተኛ ውድመትን ያረሰ ጦርነትን ያስቀጠሉ ሲሆን አሁን ደግሞ የባህር ኃይል ገንብተናል በባህር ጥቃት ሊደርስብን ነው፣ የቀይ ባህር መስመር እኛን የሚያስጠቃም ቦታ ነው፣ ልንቆጣጠሩ ይገባል በማለት በሌላ በኩል ደግሞ ለኢኮኖሚያችንና ለሀገሪቱ ያስፈልጋን የሚለውን የቀደመ ትርክትና ፍላጎት በመመስረት በጎረቤት ሀገራትና ሌሎች ላይ ወረራና ጥቃት ለመፈጸም እየተዘጋጁ እንደሆነ ከጎረቤት ሀገራት መሪዎች የተነገሩ ድምጾች ያስተጋባሉ። ዓለም አቀፉ የጋዜጠኞች ተከራካሪ ቡድን ሲፒጄ እና አምነስቲ ኢንተርናሽናል የኢትዮጵያ መንግስት ባለስልጣናት የኢትዮጵያ ኢንሳይደር ዋና አዘጋጅ ተስፋለም ወልደየስን በአስቸኳይ እና ያለቅድመ ሁኔታ እንዲፈቱ ጠይቀዋል። የአዲስ አበባ ከተማ ይግባኝ ሰሚ ፍርድ ቤት በትላንትና ሁለት የኢትዮጵያ ኢንሳይደር የበይነ መረብ ሚዲያ ዋና አዘጋጅ ተስፋለም ወልደየስን የዋስትና መብት አጽንቶ ነበር። ሆኖም መርማሪ ፖሊስ ለሰበር ሰሚ ችሎት ችሎት ይግባኝ በመጠየቁ ተስፋለም እስከ ትላንት ድረስ አልተፈታም። ይግባኝ ሰሚ ፍርድ ቤቱ ይግባኝ የቀረበበትን የስር ፍርድ ቤት ውሳኔ የሚነ የተለቀፍበት ምክንያት አለማግኘቱን ለቂርቆስ ክፍለ ከተማ ፖሊስ መምሪያ በጻፈ ደብዳቤ ገልጧል። የአዲስ አበባ ከተማ አሰበር ሰሚ ፍርድ ቤት ታዲያ መርማሪ ፖሊስ ባቀረበልኝ ይግባኝ ላይ ዛሬ ሀሙስ ውሳኔ ይሰጣል ተብሎ እንደሚጠበቅ የኢትዮጵያ ኢንሳይደር አሳታሚ ሀቅ ሚዲያና ኮሚኒኬሽን በአሰራጩ መግለጫ አመላክተዋል። ነገር ግን አለም አቀፍ የጋዜጠኞች መብት ተከላካይ ቡድን ሲፒጂ እና አምነስቲ ኢንተርናሽናል የኢትዮጵያ መንግስት ባለስልጣናት የኢትዮጵያ ኢንሳይደር ዋና አዘጋጅ ተስፋለም ወልደየስን በአስቸኳይና ያለቅድመ ሁኔታ እንዲፈታ ጠይቀዋል። የትኛውን እስር መንግስት ለፍትህ ስርዓቱ ለፕሬስ ነጻነት ክብር እንደሌለው ያሳየ ነው ብሎታል። አምነስቲ በበኩሉ እስሩም የመንግስት አፈና እየተባሰ መሄዱን የሚያሳይ መሆኑን ገልጦ፣ የኢትዮጵያ ዓለም አቀፍ አጋሮች በሀገሪቱ የመናገር ነጻነት እንዲከበርና መንግስት ለጥሰቶች ጥያቄ እንዲሆን መውሰድ ያለባቸው እርምጃ አልወሰዱ በማለት ጭምር ተችቷል። በአማራ ክልል ደቡብ ወሎ ዞን በሀይቅ ጃር የስደተኞች ጣቢያ የሚገኙ የሀገር ውስጥ ተፈናቃዮች ባለፉት ስድስት ቀናት ምንም አይነት ሕክምና ባለማግኘታቸው ህሙማኑ በከፍተኛ ችግር ውስጥ መሆናቸው ተነገረ። ባለፉት አምስት አመታት በዩኒሴፍ አማካኝነት በመጠለያ አገልግሎት ይሰጥ የነበረው ክሊኒክም በበጀት እጥረት ምክንያት ስራውን አቁሟል ተብሏል። የሀገር ውስጥ ተፈናቃዮችና ከተለያዩ ከአማራ ክልል ውጭ ካሉ የተለያዩ የሀገሪቱ አካባቢዎች በማንነታቸው ተፈናቅለው የመጡት እነዚህ ተፈናቃዮች በእርዳታ ላይ የተመሰረተ ኑሮ ስላላቸው በራሳቸው አቅም መታ ሆነ መድኃኒት መግዛት አንችልም ብለዋል። በመጠለያ ውስጥ የሚገኙ ህጻናት የሳምባ ምች በሽታ በተደጋጋሚ የሚጠቁ ሲሆን ጎባና፣ ሌሎች ተላላፊ በሽታዎችም የተፈናቃዮች ችግር ናቸው። በተመሳሳይ በመካነ ኢየሱስ ና ጃራ የስደተኞች መጠለያ ጣቢያም ችግሩ ተስፋፍቷል ተብሏል። በዚሁ በአማራ ክልል ደቡብ ወሎ ዞን በሀይቅ ጃሪ የስደተኞች ጣቢያ የሚገኙ የአገር ውስጥ ተፈናቃዮች ባለፉት ስድስት ቀናት ያጋጠማቸው ግን ከዚህ የተለየ መሆኑ ተናግረዋል። ከተለያዩ የኢትዮጵያ አካባቢዎች በአማራ ክልል ተሁለደሬ ወረዳ ና ሀይቅ ከተማ የሚገኙ የአገር ውስጥ ተፈናቃዮች ባለፉት አምስት ዓመታት በሬድ ድርጅቶችና በመንግስት ድጋፍ ሲያገኙ የነበረው የህክምና አገልግሎት መስተጓጉል እንደገጠሙ ተገልጿል። የሀገር ውስጥ ተፈናቃዮቹ መጠለያ ጣቢያዎች የተሟላ መሰረተ ልማት የለም። የምግብ ጥረትና የመጠለያ ጣቢያ የተመሰረቱበት አካባቢ ከከተማው ውጭ መሆኑም በቀላሉ በተላላፊ በሽታ እንዲጠቁ ምክንያት መሆኑን ጭምር ይጠቅሳሉ። በተውለሬ ወረዳ የሚገኘው የጃሪ የስደተኞች መጠለያ ጣቢያ በባለፉት ሶስት ዓመታት በጣቢያው የህክምና ተቋም ከፍቶ አገልግሎት ሲሰጥ የነበረው ዩኒሴፍ በመጠለያ ጣቢያው ይሰጠው የነበረውን ህክምና አገልግሎት በማቋረጡ ምክንያት ህሙማን ህክምና ማግኘት ተቸግሯል የተባለው የረዴት ተቋሙ የህክምና ስራ ማቆም በተመሳይ በሀይቅ ከተማ የሚገኙ የመካነ ኢየሱስ የስደተኞች መጠለያ ጣቢያ ያሉ የአገር ውስጥ ስደተኞች ምንም እንኳን ምርመራውን በተመለከተ የከተማው ጤና ጣቢያ ነፃ አገልግሎት ቢሰጠን መድኃኒት ግን ማግኘት አልቻልንም ይላሉ። በመጠለያ ጣቢያው ያለውን የወረሽኝ ስጋት በዩኒሴፍ በኩል ይሰጥ የነበረውን የህክምና አገልግሎት መቋረጥ ተደጋጋሚ ወረሽኝና ሌሎች ተላላፊ በሽታዎች በሚያጠቋቸው መጠለያ ጣቢያዎች ውስጥ የህክምና አገልግሎት መቆም የተፈናቃዮች ህይወት አደጋ ላይ የሚጥል ነው የሚሉት ስማቸው እንዳይጠቀስና ድምጻቸው እንዲቀየር የጠየቁና ለዶችቤል የተናገሩ የረዴት ድርጅት ተቋም ሰራተኛ ናቸው። የሚኖርበት ቦታ በጣም የተጨናነቀ ነው። አንድ ቤት ላይ እስከ አርባ ሰው ነው የሚኖረው። ሳል ካለ ሁሉም የመያዝ እድላቸው ሰፊ ነው። ሌሎች በሽታዎችን በዛው ልክ ይተላልፋሉ ብለዋል። የሀገር ውስጥ ተፈናቃዮች እንዲሰፍርበት የተደረገው ቦታ ከተቋምና ከከተማ የራቀ ነው የሚሉት የደቡብ ወሎ ዞን ጤና መምሪያ የህብረተሰብ ጤና አገልግሎት መከላከልና ምላሽ ቡድን አስተባባሪ ናቸው የተባሉት አቶ ሸቱ ይማም ዩኒሴፍና የዓለም ጤና ድርጅት በበጀት ምክንያት በመጠለያ ጣቢያዎች ሰጡት የነበረውን ሕክምና ማቋረጣቸውን ዋነኛ ችግር የሆነብን ይላሉ። የሕክምና ባለሙያዎቹ መመደብ አለመቻሉን የረድድ ድርጅቶች ያቋረጡትንም የሕክምና ስራ ለማስቀጠም በጤና ጣቢያ ደረጃ የሰው ሀብት እጥረት በመኖሩም ሕክምና በመስጠትና ባለመቻሉ ዞኑ ጉዳዩን ለአማራ ክልል ጤና ቢሮ አሳውቆም የሰው ኃይል ለመቅጠር እየተጠባበቀ መሆኑን አቶ ሸቱ ይናገራሉ። በመጠለያ ጉዳዮች ከዚህ ቀደም የኩፍኝ ወረርሽ ተከስቶ በመንግስትና ተቋማት እገዛ መቆጣጠር ቢቻለም አሁንም ግን ወባ፣ እንዲሁም በህፃናት ላይ ደግሞ የሳምባ ምቼ ህመሞችና የመጠለያ ጣቢያ ነዋሪዎች ፈተና ሆኖ ተነግሯል። አገዛዙ እነዚህ ተፈናቃዮች መደበኛነት እርዳታ አያደርግላቸውም የተባለ ሲሆን በአሁኑ ሰዓት ከተለያዩ በተለይም ደግሞ ከኦሮሚያና ሌሎች የአገሪቱ ክልሎች አካባቢ ተፈናቅለው የመጡና በማንነታቸው የተሳደዱ አማራዎች በአማራ ክልል የተለያዩ መጠለያ ጣቢያዎች ላይ በስቃይ ላይ ይገኛሉ። በቋሚነት እርዳታም ሆነ የመሰረተ ልማት ባልተሟላ በት ቦታ ላይ ላለፉት አምስት ዓመታት በስቃይ ማሳለፋቸው ተነግሯል። በተለያዩ ሀገሪቱ አካባቢ ያሉ ተፈናቃዮችን በተመለከተ አገዛዙ ምንም ግድ የለውም የተባለ ሲሆን የህግ አፈጻጽሞችና ስርዓቶችን ለማበጀት እንደዚሁም አስተካክሎ ወደ ቦታቸው ለመለስ የሚያስችል መንግስታዊ ቁመና ላይም አልተገኘም። በኢትዮጵያ በኤምፖክስ የተያዙ ሰዎች ቁጥር 18 ደረስ ተባለ። የጤና ጥበቃ ሚኒስቴር በዝንጀሮ ፈንጣጣ የተያዙ ሰዎች ቁጥር 18 መድረሱ መቁል ብሏል። ጤና ጥበቃ ሚኒስቴር ከኢትዮጵያ የህብረተሰብ ጤና ኢንስቲትዩት ጋር በመሆን ባወጡት መግለጫ እስከ ሰኔ 4 2017 ድረስ ብቻ 18 ሰዎች ቫይረሱ መያዛቸውን አረጋግጫለሁ ብሏል። በኢትዮጵያ በዝንጀሮ ፈንጣጣ ወይም ኤምፖክስ ለመጀመሪያ ጊዜ በኢትዮጵያ መከሰቱ ይፋ የሆነው ግንቦት 17 2017 ሲሆን በበሽታው ከተያዙት መካከል የአንድ ወር ጨቅላ ህይወት ማለፉን ይታወ

ጥበቃ ሚኒስቴር ታዲያ ትላንት ሰኔ አራት 2017 ዓም ድረስ መቶ ሁለት ለሆኑ የላቦራቶሪ ምርመራዎች ማድረጉንና ና በበሽታው የተያዙ ሰዎች ቁጥር 18 መድረሱን ያስታወቀው እስካሁን በበሽታው ከተያዙት 18 ሰዎች መካከል አምስቱ ሙሉ በሙሉ ድነዋልም ተብሏል። የመጀመሪያው የኢምፓክስ ታማሚ የተገኘው ግንቦት 16 2017 በኦሮሚያ ክልል ሞያሌ ከተማ መሆኑ ይታወሳል። እንደ ጤና ጥበቃ መረጃ ከሆነ ኢምፓክስ ቫይረስ የተለያዩ ዝርያ ያሉት ሲሆን በኢትዮጵያ በሕክምና ካሉት ተቋማት በኢትዮጵያ በህክምና ካሉት ታማሚዎች የተወሰደው ናሙና ላይ በተደረገው የዘረመል ምርመራ በተገኘ ውጤት መሰረት ክሌድ ዋምቢ የተሰኘው ዝርያ አይነት እንደሆነ ለማረጋገጥ ተችሏል ተብሏል። ይህ የቫይረስ ዝርያ በአንጻሩ ከፍተኛ የሚባል የስርጭት መጠን ያለውእና በዚህም የቫይረስ ዝርያ ከበሽታው ጋር በተያያዘ የሚከሰት የሞት መጠን በአንጻሩ ከፍተኛ እንደሆነ በሌሎች ሀገራት የተገኘ ልምድ ያሳያል። በኤምፓክስ በሽታ አጋላጭ ሁኔታም ተብለው ከተለዩት መንገዶች መካከል በቫይረሱ ከተያዙ ሰዎች ጋር የሚደረግ የሰውነት ንክኪም፣ የግብረ ስጋ ግንኙነት ከተማሚ ሰው ጋር ንክኪ ያለውን ቁስ በጋራ መጠቀም በዋነኛነት ጠቅሰዋል። በኢትዮጵያ በሽታው መያዛቸው ለመጀመሪያ ጊዜ የተገለጸው በሞያሌ ከተማ ነዋሪ የሆኑት የ21 ቀን እድሜ ያለው ህፃን እና እናቱ ነበሩ። የተወዳችሁና የተከበራቸው የትዩኒስፔስ ቤተሰቦች የለት መረጃዎች እነዚህ ነበሩ። መልካም ዜና።